የህብረተሰቡን ማህበራዊ ፖለቲካዊና ኢኮኖሚ አገልግሎቶችን ለማስፋትና ለማጠናከር አስተማማኝ የገቢ ምንጭ ነው። ከገቢ ምንጭነቱን ባሻገር ኢኮኖሚውን ለማነቃቃት ልማትን ለማፋጠን ንግድን ለማስፋፋትና በዜጎች መካከል ፍትሐዊ የሆነ የሀብት ክፍፍል እንዲኖር የሚረዳ ነው። የአዲስ አበባ ገቢዎች ቢሮም የአገልግሎት አሰጣጡን ለማዘመንና ቀልጣፋ አገልግሎት ለመስጠት በበጀት አመቱ መጀመሪያ የቢሮውን አሰራርና አደረጃጀቱን በተመለከተ ከንግዱ ማህበረሰብና ከሚመለከታቸው አካላት ጋር ሰፊ ውይይት አድርጓል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በዋነኛነት በከተማችን ውስጥ ዘመናዊ፣ ፍትሐዊ፣ ተደራሽ የሆነ የገቢ አሰባሰብ ስርዓት የመዘርጋት ዓላማ ያለው ነው። እንደሚታወቀው ከተማችን በአብዛኛው ልማቷ እየተካሄደ ያለው በሚሰበሰበው ገቢ ነው። የሚሰበሰበው ገቢና በጀቷ ኦልሞስት እኩል የሆነ ከተማ ነው ያለን። ከዚህ አኳያ ቢሮ የከተማ አስተዳደሩ ለሚያከናውናቸው የልማት ተግባራት የሚያስፈልጉ ወጪዎችን በሚሰበሰብ ገቢ ለማሟላት የተለያዩ ስራዎችን እየሰራ ነው ያለው ግብር ቀጥተኛና ቀጥተኛ ባልሆነ መንገድ ይሰበሰባል። ዛሬ የምንመለከተው ቀጥተኛ ባልሆነ መንገድ ስለሚሰበሰበው ተጨማሪ እሴት ታክስ ስለተባለው የግብር አሰባሰብ ሂደት ነው። የታክስ ምድቦች እንደየሀገራት ሁኔታ ሶስትም በሁለትም የሚመድቡ ሀገራት አሉ። ሶስት በሚመድቡ ሀገራት ቀጥተኛ ያልሆንና የሆኑ ይሉና የንብረት ላይ የሚጣል ብለው ሶስተኛውን ካታጎራይዝም ያደርጓሉ ንብረት ላይ የሚጣል ሲሉ ተጨማሪ ው ሕንፃዎች ላይ የማይንቀሳቀሱ ሕንፃዎች ላይ የሚጣል የቤት ግብር የምንለውን አይነት፣ እነዚህ ሌላ ሶስተኛ ካተጎራ ይዘን ያደርጋሉ። እና በመደበኛነት ደግሞ ብዙ ሀገራት ደግሞ የሚጠቀሙት ቀጥተኛ እና ቀጥተኛ ለሆኑ በሚል ነው። ቀጥተኛ የሆኑ ሲባል ቀጥታ ግብሩን ከሚከፍለው ግብር ከፋይ ላይ የሚጣል ታክስ አይነት ማለት ነው። ለምሳሌ ደሞዝ ገቢ ግብር ያለን እንደሆነ ደሞዝ ገቢ ግብሩን ተቀጣሪዎች ላይ ቀጥታ የሚጣል ነው። ተቀጣሪዎች ከሚያገኙት ገቢ ላይ ቀጥታ የሚጣል በመሆኑ ቀጥተኛ ይባላል። የንግድ ትርፍ ግብር የምንለው ወይም የንግድ ስራ ገቢ ግብር የሚባለው በአዋዡ እሱም በተመሳሳይ ባተረፈው ግብር ከፋይ ላይ ራሱ ላይ የሚጣል ስለሆነ እሱም ቀጥተኛ ታክስ ነው ይባላል። ኪራይ ገቢ ግብር የሚባለው በተመሳሳይ አሁንም እንደዛው ኪራይ ቤቱን አከራይቶ ካገኘው ግብር ከፋይ ላይ ቀጥታ የሚጣል ስለሆነ እሱም ቀጥተኛ ግብር አይነት ነው ተብሎ ይመደባል። ቀጥታ ያልሆኑ ስንል ግን ግብሩን የሚሰበስበው መንግስት ሳይሆን ግለሰቡ፣ ግን ደግሞ የሚከፍለው አካል ግን ሌላ ሶስተኛ ወገን መሆኑን የሚያሳይ ነው። መንግስት ግብርን በስርዓትና በሳይንሳዊ መንገድ ለመሰብሰብ በተለያዩ ጊዜ የሚወጡ አዋጆችና ደንቦችን በማሻሻል ከሀገሪቷ ተጨባጭ ሁኔታ ጋር በማጣጣም እንዲተገበር እያደረገ ነው። በዓለም አቀፍ ደረጃ ስናይ ከመቶ ሰባ በላይ አገራት ይህንን ስራ ላይ ያውለውታል። ይህ የተጨማሪ እሴት ታክስ ወደ ሀገራችን ስመጣ ከታህሳስ 23 1995 ጀምሮ ስራ ላይ ውሏል። ስራ ላይ ሲውል ይህን ሲያስተዳድር የነበረው የአገር ውስጥ ገቢ ባለስልጣን የሚባለው በወቅቱ የመሰብሰብ የመወሰን ስልጣን ለሱ ነበር የተሰጠው። ከዛ ከጊዜ በኋላ ደግሞ ከ1997 ከመስከረም አንድ ጀምሮ ገቢው የክልሎችና የከተማ አስተዳደር ስለሆነ ይህን ገቢ ሰብስበው ወስነው እንዲያመጡ ውክልና የሰጠበት አግባብ ነበረ። የተጨማሪ እሴት ታክስ አዋጅ 1341 ሰኔ 27 2016 ጀምሮ ተግባራዊ ይሆናል። እዚህ ተግባራዊ ሲሆን እዛ ላይ በተጨማሪ እሴት ታክስ አዋጅ አንቀጽ አራት ላይ አሁንም የመሰብሰብ የመወሰን ስልጣን ለገቢዎች ሚኒስቴር ነው የተሰጠው። ገቢዎች ሚኒስቴር እንደ አግባብነቱ ደግሞ ኢንተርኔት የሌለበት ቦታ፣ ምቹ ያልሆነበት ቦታ ክልሎች ወይ የከተማ አስተዳደሩን ወክሎ የማሰራት ስራ እንደሚሰራ ነው በቀጣይ ማለት ነው። ግን ይሄ አሰራር አፈጻጸም መመሪያዎች እስከሚወጡ ድረስ የክልሎችና ከተማ አስተዳደሮች እንዲሰበስቡት ለጊዜው አሁን ማለት ነው። ከተሰበሰበ በኋላ ቀጣይ ገቢው የከተማ አስተዳደሩ ወይ የክልሎች ስለሆነ ወር በገባ ከተሰበሰበ በአምስት ቀናት ውስጥ የክልሉና ከተማ አስተዳደሩ ፈሰስ እንደሚያደርግ በግልጽ የተቀመጠበት አግባብ አለ። ተጨማሪ እሴት ታክስ ማለት በፍጆታ ወይም በወጪ ላይ የተመሰረተ ቀጥተኛ ያልሆነ የታክስ አይነት ነው። ታክሱ የሚጣለው ተጠቃሚው ላይ ነው ማለት ነው። የመጨረሻ ተጠቃሚው ላይ ስለሆነ ታክሱ የሚጣለው። ስለዚህ የሚሰበስብልን መሀል ላይ ያለን እንዳደራ መሰብስቦ ለመንግስት የሚያመጣ አካል አለ። ስለዚህ እሱ ታክስ ግን የሱ አይደለም፣ የሰበሰበው ከገዢው ላይ ስለሆነ፣ ስለዚህ የገዢው ገንዘብ ነው። የተጨማሪ እሴት ታክስ ተመዝጋቢ በግዴታና በፈቃደኝነት በተመሰረተ መንገድ መመዝገብ እንደሚችል ተሻሽሎ በወጣው 2016 አዋጅ ቁጥር 1341 የተደነገገ ነው። ቀደም ሲል ያለው አሰራር ስርዓት የተጨማሪ እሴት ታክስ አዋጅ 285/94 የሚለው ነበር። እዛ ላይ አመታዊ ገቢያቸው ጠቅላላ ከአንድ ሚሊዮን በላይ የሆነ በግብር ከፋይነት እንደሚመዘገቡ ያሳያል። አሁን ላይ ያለው ግን 1341 የተጨማሪ እሴት ታክስ አዋጅ አንቀጽ 12 ላይ ስንመለከት የመመዝገብ ግዴታ ጥሎባቸው ግዴታ የጣለባቸው አቅርቦቱ አጠቃላይ አመታዊ ገቢው ከሁለት ሚሊዮን በላይ የሆነ ጠቅላላ ገቢው በአመቱ በ12 ወራት ጊዜ ውስጥ መጨረሻ ላይ ወይንም ደግሞ ባነሰ ጊዜ ውስጥ የሞላ ከሆነ ለታክስ ባለስልጣኑ የተዘጋጀ ቅጽ አለ። በዛ ላይ በማመልከቻ ጥያቄ ማቅረብ አለበትና ምዝገባ ማከናወን መቻል አለበት። በግዴታ የምንለው ታክስን የሚመለከት ግብይት መጠኑ ሁለት ሚሊዮንና ከዛ በላይ ግብይት የፈጸመ እንደሆነ አንድ ግብር ከፋ የግድ ያን ግብይት ከደረሰበት ጊዜ ጀምሮ በራሱ ማመልከቻ መጥቶ የመመዝገብ ግዴታ እንዳለበት አዋጁ ያስቀምጣል። ሁለተኛው መንገድ ግን ፈቃደኝነት የምንለው ነው። በፈቃደኝነት ደግሞ አሁንም የሚመዘገቡ ግብር ከፋዮች አሉ። በፈቃደኝነት የሚመዘገቡ ግብር ከፋዮች ደግሞ መሟላት ያለባቸው በሚል የሚያስቀምጠው አንደኛ ግብይት መጠኑ አሁንም ታክስን የሚመለከት ማለታችን ነው። ታክስ የሚመለከት ስል ከታክስ ነፃና ከታክስ ነፃ ያልሆኑ ግብይት አይነቶች ስላሉ ነው። ለምሳሌ የእህል ነጋዴ ጥራጥሬ የምንላቸው ጤፍ፣ አተር፣ ባቄላ ምናምን እያሉ የምንጠራቸው ጥራጥሬዎች ከታክስ ነፃ ናቸው በሚል አዋጁ ስለሚያስቀምጥ እሱን የሚሸጥ ሰው በሱ ግብይት መጠኑ ላይ 10 ሚሊዮንም በአመት ገቢ ያገኝ መቶ ሚሊዮን የሚኖረው ታክስ የመመዝገብ ግዴታ የለበትም ማለት ነው። ስለዚህ ታክስ የሚመለከትና የማይመለከት እያልኩ የምከፋፈለው ከሱ ፐርስፔክቲቭ ነው ከዛ አንጻር ነው። ስለዚህ ታክስን የሚመለከት ግቢት መጠኑ አንድ ሚሊዮንና ከዛ በላይ በአመት ገቢ ያገኘ ሰው ወይም ደግሞ ላገኝ ይችላለሁ የሚል ሰው ምን ማድረግ ይችላል ማለት ነው። በፈቃደኝነት ቫት መመዝገብ እፈልጋለሁ ብሎ ማመልከት ይችላል ማለት ነው። ስለዚህ በፈቃኝነት ባት ልመዝገብ ብሎ ያመለከተን ሰው ተቋሙ ወይም ባለስልጣኑ ይሄንን ያመን እንደሆነ መመዝገብ ሊፈቅድለት ይችላል ማለት ነው። የተጨማሪ እሴት ታክስ ተመዝገብ የሆነ ሰው በመጀመሪያ ማድረግ ያለበት ይሄንን ታክስ ከሸማቾች ላይ እየሰበሰበውን በተወከለው ውክልና መሰረት ለታክስ ባለስልጣኑ ሰብስቦ ገቢ ማድረግ እንዳለበት ያሳያል። 1341 ላይ በርካታ የተካተቱ ጉዳዮች ያሉ እንደ ምሳሌነት ማነሳ የፋይናንስ ተቋማት ለምሳሌ ፋይናንስ ተቋማት ብዙ አገልግሎቶች ይሰጣሉ። ብድር መስጠትና መመለስ እሱ ነጻ የተደረገበት ሁኔታ አለ። በተጨማሪ ኢንቨስትመንት ፈንድ፣ ሌሎች፣ ጡረታ እነዚህን የመሳሰሉት ነጻ ሆነዋል። ነገር ግን ቀደም ሲል የፋይናንስ ተቋማት ካየን በኮሚሽንና አገልግሎት በሚሰጡበት ላይ ታክስ የሌለበት አግባብ ነበር። አሁን ላይ ግን ያ ታክስድ የሚሆንበት አግባብ የተፈጠረበት ሁኔታ አለ። በተጨማሪም ከተካተቱት ውስጥ አንዱ የ285/94 ላይ አንቀጽ 8 ንኡስ አንቀጽ አራት ላይ ነጻ የማድረግ ስልጣን ለገንዘብ ሚኒስቴር ነበር የተሰጠው። በርካታ ህብረተሰቡ ግን አይጠቀምባቸውም። ነገር ግን ነጻ ተደርገው ለመንግስት የሚሆነውን ልማት ለልማት የሚሆነውን ታክስ ያለመሰብሰብ ሁኔታዎች ይታዩ ነበር። ያ ነፃ የተደረጉትን ታክስድ እንዲሆኑ የተደረገበት ሁኔታዎች አሉ። እንደ ምሳሌነት ማነሳው ውሃና መብራት ስንመለከት ውሃና መብራት በተጨማሪ እሴት ታክስ አዋጅ አንቀጽ አስር አባሪ ዝርዝሩ ላይ አንቀጽ ሁለት ላይ በዝርዝር የተቀመጠ ነፃ የተደረገበት አግባብ አለ። ነገር ግን ለአነስተኛው ህብረተሰብ ለዝቅተኛ ኑሮ የሚኖር ከፍተኛውን ጥቅም አገኛለሁ ብሎ ደግሞ ፍጆታውን በደንብ የሚጠቀም ሰው አለ፣ አቅም ያለው ሰው ማለት ነው። ኤሌክትሪክና ውሃ በብዛት የሚጠቀመው አቅም ያለው ሰው ነው። ስለዚህ እዛ ላይ ኪሎ ዋትና ኩ የተቀመጠበት አግባብ አለ። ይህንን ደግሞ ለማስፈጸም ገንዘብ ሚኒስቴር መመሪያ ቁጥር 1021 አውጥቷል። የመኖሪያ ቤት ውሃና መብራት ፍጆታን በተመለከተ ከምን ያህል በላይ ሲሆን የተጨማሪ እሴት ታክስ መሰብሰብ አለበት የሚለውም ማለት ነው። የመጀመሪያው ታክሱ ተጠቃሚዎች ላይ የሚጣል ታክስ በመሆኑ ነው ተጠቃሚዎች ላይ የገበያን የዋጋ ንረትን ለመቀነስም እንዲሁም ደግሞ ጫናውም ደግሞ ለማቅለል ሲባል እንደየ ሁኔታቸው ግብይቶች ላይ ወይም ደግሞ እቃዎችና አገልግሎቶች ላይ ታክስ ነፃ ሊያደርግ ይችላል። ስለዚህ የታክስ ነፃ የተደረጉት ምንናቸው በዚህ አዋጅ ላይ ቅድም ለመጥቀስ እንደሞከርኩት አንዱ የእህል ዘርፍ ነው። እንጀራ እና ዳቦ በተመሳሳይ ከታክሱ ነፃ እየተደረጉ ናቸው ማለት ነው። ከዚህ ባለፈ ደግሞ በተመሳሳይ ትራንስፖርት ዘርፍ አሁን ከፍተኛ ማህበረሰቡ የሚጠቀምበት ነው እና የእሱ ውጤት የዛ የገበያ እንቅስቃሴ መናር እንደ ሀገር ከፍተኛ ንትን የሚያደርስ ተጽዕኖ ያለው አቅም ያለው በመሆኑ እሱንም ለማርገብና ስርዓት ለማስያዝ ሲባል የትራንስፖርት ዘርፉ አገልግሎቱ ማለት ነው ከእሱም ከታክስ ነፃ ከተደረጉት ውስጥ አንዱ ነው የሚሆነው። ግን ነጥሎ ነው የሚያሳያቸው እነዛን የብዙሀን በሚል ላይ ያስቀምጣቸዋል እና በተለይ እነዚህ ከስምንት ሰው በታች እነዚህ የመጫን አቅማቸውን መሰረት ተደርጎ ነፃ የተደረጉበት ሁኔታ አለ። የተጨማሪ እሴት ታክስ ተመዝጋቢ ማንነቱን የሚገልጽ መረጃን በማሟላት መመዝገብ ይችላል። አንደኛ ማሟላት ያለበት የግብር ከፋይ መለያ ቁጥር፣ ሌላ በጣት አሻራ የተደገፈ ናሽናል አይዲ ሊኖረው ይገባል እና በማመልከቻ ቅጽ መሰረት አድራሻውን የሚገልጽ የቀበሌ መታወቂያ የታደሰ ተሻሽሎ በወጣው በተጨማሪ እሴት ታክስ 2016 አዋጅ ቁጥር 1341 ግብር ከፋዩ ግብሩን የሚያሳውቅበትና የሚከፍልበትን ጊዜ ይወስናል። ይህም የግብር ከፋዩን አላስፈላጊ እንግልት በእጅጉ የሚቀንስ ነው። ማንኛውም ግብር ከፋይ ለተጨማሪ እሴት ታክስ የተመዘገበ የማሳወቂያ ጊዜው ሂሳብ ጊዜ አለ። ያ ማለት የሂሳብ ጊዜው ከተጠናቀቀ በኋላ በሚቀጥለው ወር ላይ በየወሩ ታክሱን ሰብስቦ ማሳወቅ እንዳለበት የተቀመጠበት አግባብ አለ። ለማንም ባዶም ቢሆን ገቢ ያልሰበሰበም ቢሆን ዜሮም ቢሆን የተጨማሪ እሴት ታክስ ለተቋሙ መጥቶ ማሳወቅ እንዳለበት እዛ ላይ በደንብ ያስቀመጠበት ሁኔታ አለ። የመክፈያም ጊዜ ያው የሂሳብ ጊዜ ከተጠናቀቀ በኋላ የተጨማሪ እሴት ታክሱን ሲያሳውቅ አብሮ አንድ ላይ የሰበሰበውንም ታክስ የሚያሳውቅበት አግባብ አለ። በታክስ አስተዳደር አዋጅ የምንለው አዋጅ አለ። እሱ አዋጅ ላይ 983/2008 የወጣ አዋጅ ላይ አንድ ግብር ከፋይ መመዝገብ ሲገባ ያልተመዘገበ እንደሆነ ያው የመመዝገብ ግዴታ በግብር ከፋው ላይ የተጣለ ግዴታ ነው። ይህን ግዴታ ግብር ከፋው በወቅቱ መጦ መወጣት መቻል አለበት። ይህን ያልተወጣ እንደሆነ ቅጣት አለው። ከተመዘገበ በኋላም በተመሳሳይ አሁንም አንድ የተመዘገበ ግብር ከፋይ አሁን ባለው በተሻሻለው አዋጅ መሰረት በየወሩ የማሳወቅና የመክፈል ግዴታ ያለበት ክፍያ ካለው ማለት ነው። ይህን ያላደረገ እንደሆነ አሁንም በዛው ታክስ አስተዳደር አዋጅ 983 ላይ አንቀጽ 104ና 105 104 ላይ ባለማሳወቅ ምናልባት ክፍያ እያለው ደግሞ በወቅቱ ያልከፈል እንደሆነ ደግሞ 105 ላይ አንቀጽ 105 ምንለው ላይ በወቅቱ ባለመክፈል ቅጣት የሚመለከተው ነው የሚሆነው። በተመሳሳይ እንደዛው ክፍያ ካለው እንደሆነ አሁንም በወቅቱ እስካልከፈለ ድረስ ወለድ የሚሰላበት ነው የሚሆነው። ብዙ ጊዜ ግብር ከፋዮች ካለማወቅ የተነሳ ለተለያዩ ወለዶች፣ ቅጣቶች የሚዳረጉበት ሁኔታ አለ። ለምሳሌ የተጨማሪ እሴት ታክስ ጋር ተያይዞ በወቅቱ ካለማሳወቅ ጋር ተያይዞ የሚከፍሉት ቅጣት በቅጣትና ወለዱ ከዋናው ግብር ከ50 ፐርሰንት በላይ የሚበልጥበት ጊዜ አለ። በወቅቱ ቢከፍሉ ሊያድኑ የሚችሉት ገንዘብ እና ባለመክፈላቸው ከሚያተርፉት አንጻር ሲታይ በጣም ከፍተኛ የሆነ ቅጣትና ወለድ ነው እንዲከፍሉ የሚገደሉት ማለት ነው። ስለዚህ ይህንን እንዲገነዘቡ ይህ ተጨማሪ እሴት ታክስ የሚሰበሰበው ከተጠቃሚ ከሸማቹ፣ ከኮንሱመሩ የሚሰበሰብ ገንዘብ ስለዚህ በወቅቱ አሳውቀው መክፈል ለግብር ከፋዮቻችንም ጭምር መሆኑን ለማስገንዘብ ጥረት እየተደረገ ያለበት ሁኔታ የአዲስ አበባ ገቢዎች ቢሮ የሚሰጣቸው አገልግሎቶችን ቀልጣፋ፣ ተደራሽና ግልጽነት ላይ የተመሰረተ ይሆን ዘንድ ከተለያዩ ተቋማት ጋር በቅንጅት እየሰራ ነው። ንግድ ምክር ቤቱ ሚና በመንግስትና በንግዱ ህብረተሰብ አገናኝ ድልድይ ሆኖ ማገልገል፣ እዛ ውስጥ አንዱ ደግሞ የሚያገለግለው ከታክስ ጋር የተያዙ ጉዳዮችን በሚመለከት አንደኛ ለንግዱ ህብረተሰብ ግንዛቤ የመፍጠር የሚያጋጥሙ ችግሮች እንዲፈቱ የማስቻል ሌሎች ማነቆች ካሉ ማነቆችን እንዲለዩና ለሚፈለገው የመንግስት አካል የማቅረብ ስራዎችን ነው የሚሰራው። ስለዚህ ይህም በማድረግ ዙሪያ ፖሊሲዎች መሻሻል ካለባቸው እነኛ ፖሊሲዎች እንዲሻሻሉ ለገቢዎች ሚኒስቴር ወይም ለአዲስ አበባ ገቢዎች ቢሮ የማቅረብ ስራ ይሰራል። አንዱ ትልቁ ጉዳይ የንግዱ ህብረተሰብ ትልቅ ጉዳይ ከታክስ ጋር የተያዘ ጉዳይ ነው። ስለዚህ ዛጋ ችግሮች ቢያጋጥሙ ወይም አዳዲስ አሰራሮች መሻሻል ካለባቸው እንዲሻሻሉ በማድረግ ፈጣን አገልግሎት ከነሱ አንጻር እንዲሰጥ ይፈልጋል የንግዱ ህብረተሰብ። ስለዚህ ፈጣን የሆነ አገልግሎት በማግኘት ዙሪያ ላይ እንዲሰጥ በማስቻል ከቴክኖሎጂ ጋር በዳበረ ቢሆን በሌላም በማንኛውም ዘዴ እንዲፈታ የማድረግ ነገሮችን ለማድረግ ከተቋሞቹ ጋራ ግንኙነት በማድረግ ነው የምንሰራው ማለት ነው። የትብብር ስምምነቶችን ሁሉ የምንዋዋልባቸው አግባቦች ሁሉ አሉ። እኛ እንግዲህ እንደ ገቢ መሰረት በዋነኛነት ንግዱ ማህበረሰብ የተረጋጋ አሰራር ስርዓት ውስጥ እንዲሆን ንግዱን በተረጋጋ ሁኔታ ማካሄድ እንዲችል ለማድረግ የሚያስችሉ በርካታ ስራዎች ነው እየሰራ ያለ ነው። ግብር የሚሰበሰበው ነጋዴው ሲኖር ነው፣ ነግዶ ማትረፍ ሲችል ነው። ስለዚህ ለዚህ የሚረዱ ህገወጥነትን መከላከል ስራዎች እየተሰሩ ያለበት ሁኔታ አለ። ህግ ማስከበር ስራው በዛው ላይ እየተካሄደ ያለበት ሁኔታ አለ ማለት ነው። ከዚያ አኳያ ግብር ከፋ በዋነኛነት መብትና ግዴታዎቹን እንዲያ ለማቅ ለማስጨል የተለያዩ ስራዎች ይሰራል ማለት ነው። በተለይም ደግሞ ከግንዛቤ ማስጨበጫ ስራዎች አኳያ የተለያዩ ስራዎችን እያከናወነና ያለ ነው። እንደሚታወቀው ቢሮ በተለይ በዘንድሮ ዓመት ትላልቅ መድረኮችን ፈጥሮ ግንዛቤ የመፍጠር ስራዎች የተሰራበት ሁኔታ አለ። ገቢዎች ንቅናቄ ስራዎችን የሰራንበት ሁኔታ አለ። ከዛ ባለፈ በክቡር ቢሮ ኃላፊያችን፣ እንዲሁም ደግሞ ከፌዴራል ተቋማት ጋር በመቀናጀት የንግዱ ማህበረሰብን በስፋት እያገኘን በተለያዩ በተቋሙ በተዘረ አሰራሮች ላይ ግልጽነት ለመፍጠር የሚያስችሉ መድረኮችን የተፈጠረበት ሁኔታ አለ። ግልጽ ያልሆኑ ነገሮች ካሉ እነዛ ግልጽ እንዲሆኑ የገቢዎች ሚኒስቴር ወይንም የአዲስ አበባ ገቢዎች ቢሮ ለንግዱ ህብረተሰብ ማብራሪያ እንዲሰጥ የግንዛቤ ማስጨበጫ ፕሮግራሞችን እንዲያካሄድ ያደርጋል። ከዚህ ጎን ለጎን የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ስልጠና ይሰጣል በታክስ ዙሪያ ታክስን በሚመለከት መደበኛ የስልጠና ፕሮግራም አለው። እንዲሁም ደግሞ በየወቅቱ በሚፈጠሩ ጉዳዮች ላይ ግንዛቤ የሚያስጨብጡ ስልጠናዎችን ለንግዱ ህብረተሰብ ይሰጣል። ቢሮው የገቢ አሰባሰብ ሂደቱን ለማዘመን በቴክኖሎጂ የተደገፈ አሰራርን በማላመድ የንግዱን ማህበረሰብ ለማንቃትና በተለያዩ ዘዴዎች ተደራሽ ለመሆን ትኩረት አድርጎ እየሰራ ነው። አሁን በቅርብ በተነጋገር ነው መሰረት በአልፋቤት የግብር አከፋፈል ላይ ተጀምሯል። ግን ቴክኖሎጂውን ዲቴል እየተጠቀምንበት አይደለም፣ ገና ነን። የበለጠ ቤቱ ቁጭ ብሎ ያው የተለያዩ ለምሳሌ፣ የቤት ግብር አንዳንድ ነገሮች ላይ አሁን ቴክኖሎጂውን በጥሩ ሁኔታ እየተጠቀመ ነው ያለው። ስለዚህ አሁን ታክስ አከፋፈል ላይም እንደዚሁ ግብር ከፋዩ በስነ ስርዓት ቤቱ ቁጭ ብሎ ነጋዴ ነው ሲስተሙን ተጠቅሞ መክፈል የሚችልበት የታክስ አከፋፈል እንግዲህ ይመጣል ብለን ግምት ውስጥ ግምት ይዘናል የአዲስ አበባ ገቢዎች ቢሮ በከተማው በሚገኙ 17 ቅርንጫፍ ጽህፈት ቤቶችና ከ114 በላይ የሚሆኑ የማይክሮ ጽህፈት ቤቶች ጋር በየደረጃው የገጽ ለገጽ ውይይት በማድረግ ከነጋዴው የሚነሱ ጥያቄዎችን ምላሽ የመስጠትና ግንዛቤ የመፍጠር ሥራ እየሰራ ይገኛል። በተለይም ከሌብነትና ከብልሹ አሰራር ጋር በተያያዘ ግብር ከፋዩ የሚያነሳቸው ጉዳዮችን በመሰብሰብ ምላሽ ለመስጠት የሚያስችሉ አሰራሮች ተዘርግተው ወደ ተግባር የተገባበት ሁኔታ አለ ማለት ነው። ከዚያ አኳያ በርካታ ታማኝ የሆኑ ግብር ከፋዮች አሉ፣ ግብራቸውን በወቅቱ በታማኝነት የሚከፍሉ እሱም ብቻ አይደለም፣ ሕገወጥ ነጋዴዎችንም ጭምር የሚያጋልጡ ነጋዴዎች እነዚህ ሊመሰገኑ ይገባል። በቀጣይም በጋራ ተባብረን የምንሰራበት ሁኔታ አለ። ከዛ በተጨማሪ ህገ ወጦች ደግሞ ወደ ህጋዊ መስመር መቻል አለባቸው። አቅም እየፈጠርን ስንሄድ የምናያቸውን ልማቶች በተጨባጭ በአይኑ ሰው እያየ ተረዳም የሚመጣበት ጊዜ ይህ አመለካከት መክፈል ለካ ለዚህ ዓላማ ነው ባይኔ ያየሁት አሁን ባለው ሁኔታ የልማቱን ሁኔታ ከተማ ውስጥ የተሰራ ያለው ነገር ይብን የስራ ኢንቫይሮንመንቱ ወይም ደግሞ ከዚህ ከተለመደው አይነት ባህል እየተለወጠ የመጣበትን እያየ ሲሄድ እየጨመረ የሚወጣ ና ስለዚህ ግብርን መክፈል ለራስም ነው እንደ ደሞም ለተቸገሩ ወገኖችም ጭምር መሰብሰቢያ ነው የሚሆነው። መጨረሻ ለሚሆነው ሀገር እያደገች እየበለጸገች በሄደች ቁጥር ሊረዱ የሚችሉት ማህበረሰቦችን እነዚህ ሰብሰብ አድርጎ መርዳት እንዲችሉ በነፃ እንዲቀለቡ ማድረግ እንችላል። ያው ተጀምሯል። እንደ አዲስ አበባ ያሉት ወደ 24 ማዕከላት አሉ፣ በነጻ ምገባ የተሰጠባቸው ያሉት በቀን አንድ ቢያንስ እንዲመገቡ ማድረግ የሚችልበት እንደምታወቁ ትምህርት ቤት ውስጥ እየተደረገ ያለውን መገባ ተማሪዎች፣ ሊኒፎርም፣ ደብተር ምና እንዲ ነገሮች የሚመጡት ሀገር ወይም መንግስት የተሻለ ኢኮኖሚ ውስጥ መድረስ ሲችል ነው እና ለእነዚህ ውጪዎች መሸፈኛ ማውጣት የሚችለው ይህን ለማድረግ ግብር ከፋው በህጋዊ መንገድ መክፈል ያለበትን ክፍያ በወቅቱ ሳያዘገኝ መክፈል መቻል አለበት። በእጅ ስልኩ ላይ ባለ ኤስኤምኤስ መልእክቶች እንዲደርሱ የተደረገበት ሁኔታ አለ። ሲመጣ ግብር ከፋዩ የገጽ ለገጽ ትምህርቶች እየተሰጠበት ያለበት ሁኔታ አለ። በሞንታርቦ ቅስቀሳዎች በማድረግ ለማስተማር ጥረት እየተደረገ ያለበት ሁኔታ አለ። ይሄ እየተደረገ ያለው እንግዲህ ግብር ከፋዩ አንዳንድ ጊዜ ካለማወቅ የተነሳ ከግንዛቤ ክፍተት የተነሳ ለተለያዩ ቅጣቶች፣ ወለዶች እንዳይደረግ የሚደረግ ጥረት አካል ነው። ማለት በሚኒስትሪ ሚዲያው ለምሳሌ የእናንተ ሚዲያ ኢቢሲን ጨምሮ አየር ሰዓት ወስደን በሳምንት በ30 ደቂቃ ትምህርቶችን እየሰጠን ያለንበት ሁኔታ አለ። ግብር ከፋዩ በቀጥታ ለሚያነሳቸው ጥያቄዎች፣ ግልጽ ያልሆኑ ጉዳዮች ካሉ በምናወጣቸው አሰራሮች፣ በምንዘረጋቸው አደረጃጀቶች ከግብር ትመና ጋር ከመሳሰሉ ጉዳዮች ጋር በተያያዘ ግብር ከፋዩ ሊያውቃቸው ይገባሉ የምንላቸውን ጉዳዮች እያነሳን ከንግዱ ማህበረሰብ ጋር የምንወያይበት የሚያነሳቸው የሚያነሷቸውን ጥያቄዎች ምላሽ የምንሰጥበት ሁኔታ አለ። የመንግስት አጠቃላይ ስራዎች፣ የህብረተሰብ ልማቶች፣ የሚያስፈልጉ ኢንፍራስትራክቸሮች ብዙዎቹ አንዱ ከግብር በሚመጣ ገቢ ነው መንግስት እነዛን እየሰራ ለህብረተሰቡ የሚያቀርበው። የንግዱ ህብረተሰብ ደግሞ በዚህ ዙሪያ ላይ ትልቅ ሚና የሚጫወት ነው። ከሚያከናውናቸው ጉዳዮች እነሱ በሚሰጡት ለኢኮኖሚያ ነገር እንዲፈጸም ያደርጋል። ለዛም ደግሞ እነሱ የተሻለ አገልግሎት ለማግኘት የሚያስፈልጋቸው አገልግሎቶች አሉ። ከመንግስት የመንገድ አገልግሎት ይፈልጋል። የገበያ ቦታ ተደራጅቶ ሰላም እንዲኖር ይፈልጋል። ሌሎች ማህበራዊ የሆኑ አገልግሎቶችን ይፈልጋል። እነዛን የሚፈልግ ከሆነ ለዛ አስፈላጊ የሆነው ግብር ሰጥቶ በዛ መሰረት መንግስት ደግሞ የሚጠበቅበትን ኃላፊ እንዲወጣ ያስችለዋል ማለት ነውና ትልቅ ለልማት ትልቅ ፋይዳ ያለው ሁለቱም አካላቶች ሊሰሩበት የሚገባ ወይም እየሰሩ ያሉት ጉዳይ ማለት ይችላሉ። አሁን በቅርብ እንዳየ ነው እንኳን አገራችን ላይ በዚህ በኮሪደር ልማት ላይ የምናየው ለውጥ አንድ አገር አእምሮ ሲታይ የዛ አገር ውጤት የሚሆነው የግብር የታክስ አከፋፈል ሂደታችን ጥሩ እየሆነ ነው ማለት ነው። አገር ምትለማው በታክስ በግብር አከፋፈል ሂደቱ ላይ ነው። ስለዚህ በፊት የነበረው የግብር አከፋፈል ምናልባት ወደ ግለሰብ የሚገባው ገንዘብ አሁን ወደ መንግስት በስነ ስርዓት በመያዝ ለልማት እያዋለው ስለሆነ ግብር መክፈል ለሀገር እድገት ለውጥ እድገት ያመጣል የሚል እምነት ስላለን ነው ደግፈን እየሰራን ያለ ነው።